ምክንያቱ ኑሮኝ ምናምን ክርስትና ላይ ምናምን ጥያቄዎችን ለመመለስ ያው ፍቃዳችሁ ከሆነ ትንሽ እስልምና ላይ የሚጠይቃቸው ጥያቄዎች አሉ። ያው ብዙ ጊዜ እስልምና የነቢያቶች ሃይማኖት ነው ሲባል እሰባለኝ እና ምናልባት ለዛ የሚሆን ማስረጃ ከቁራን ውጭ ይኖራል? ሁሱ ያው ካለ መረጃ ልትሰጠም። እስላም ማለት ምን ማለት ነው? በባለ ትርጉሙ ነው ስናስረዳ ያው እኔ በሚገባኝ ልክ ያው በእስላም ማለት የሚለው አድርጌ ምስለውኝ በነቢዩ መሐመድ ያው የአምልኮ ስርዓቶችን የተላለፉ ህግጋቶችን ምናምን ያው እሱን የመከተሉ ነው እስላም አድርጌ ምስለውኝ። ስለዚህ ከነቢያቶች አሉ ብዬ ሳስብ ከመሀመድ በፊት የነበሩ ታላላቅ ነቢያቶች መሐመድ አሁን በህግ ደረጃ ያስቀመጣቸውን ነገሮች ሲተገብሩ ነበር ብዬ ነው ባለችኝ እውቀት ምስለው። አየ እስላም ብሎ ማለት ለአንዱ አምላክ ታዛዥ ነው፣ እርሱን በብቸኝነት በፍጹም እገዛት በእርሱ ላይ ቅንጣትን ሳታጋራ ተጋራ፣ እንዲሁም በነቢያት በኩል ያወረደውን ህግና ስርዓት ያንን መከተል ነው። የእስልምና ዋና ዋና መሰረቶች አምስት ናቸው። እነዚህ አምስቱን ዋና ዋና መሰረቶች ቀደምት ነቢያቶች ፈጽመዋቸው ነበር። ይወታለ አረ እንደ መጽሐፍ ቅዱስም ከሄድን ማለት ነው። የመጀመሪያው መሰረት ምንድነው? የትዕዛዛት ሁሉ መሰረት ከእኛ ዘንድ የእስልምና ልንገርህና

አምላክ አላህ አንድ ብቻ ነው ብሎ መመስከር ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም ብሎ መመስከር። በዚህ እንስማማለን? ቢኑ የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ አምላክ አንድና ብቸኛ ነው ብሎ ማመን ነው ብሎ እስልምና ያስተምራል። ነቢያቶች በዚህ መንገድ ላይ ነበሩ አልነበሩም? ቢኑ ያው እንደ ክርስትና አስተምሮም እኮ ሶስት አምላኮች አሉ አንልም። ሶስት አካላት አንድ አምላክ ነው የምንለውና ይህ እንደ ምናልባት እኛ ሶስት አምላክ እያልን ቢሆን ኑሮ ልክ ነ እንደ ማስረጃ የሚሆን ይመስለኛል። እሱን ሄዳለን ግን አንድ አምላክ ነው ብለ አንድ አምላክ ሶስት አካል ብለው ነብያቶች ያምናሉ። ያው እንዳልኩ እኔ የሃይማኖት ሰው ምናምን ሆኜ ሳይሆን ግን ከሆነእያስረዳ ነው አምላክ አንድ ብቻ እንደሆነ ነው መጽሐፍ ቅዱስ ላይ የተቀመጠው ብቷል። ክርስቲያኖች ግን ከዚያ ተቃራኒ ነው እምነታቸው ከነብያቶች እምነቶች የነብያት እምነት አምላክ በመለኮት አንድ በሶስት አካል ብለው ማንም ነብይ ያስተማረ የለም ወጣ አይደለም። ሙሴም ሲያስተምር የነበረው ሁላቸውም፣ እስራኤል ሆይ ስማ የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው የሚል ኢየሱስም ተጠየቀ በጊዜው፣ መምህር ሆይ መንግስት ሰማያትን መግባት ብፈልግ ምን እንዳደርግ ትመክረኛለህ? ብሎ ሲጠይቀው ሰውየው ትእዛዛትን ተጠብቀ ነው። የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው አለ። በቃ ይሄ ነው። ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም ሲያስተምሩ ጊዜ የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት አምላክ አንድና ብቸኛ ነው ብሎ ማመን ነው ብሎ አስተማሩ። ልክ እንደ ነቢያት ማለት ነው። አምላክ በመለኮት አንድ በሶስት አካል ብሎ መጽሐፍ ቅዱስ በፍጹም አላስተማሩ፣ ነቢያቶችም አላስተማሩ። ነገር ግን ክርስትና ይህንን ያስተምራል ከመጽሐፍ ቅዱስ ከነቢያት ውጭ ሆኖ ማለት ነው። አይ አለ እንደዚህ ብሎ አስተማር ሲ ጥቀስልን ካለ ችግር የለውም ነገር ግን እንደዛ ብሎ አላስተማሩ ይህ ነው የመጀመሪያው። ሁለተኛ መሰረት ምንድን ነው? በነቢያት ማመን የሚለው ነው። በአንዱ አምላክ በአላህ እመኑ፣ ከዚያም በኋላ በነብያቶች ነብይነት እመኑ ነው የሚለው። በዚህ ተስማማለህ? ነብያቶች በዚህ መንገድ ላይ ነበሩ። አምላክ ይህን ብሎ አዟል። አላዘዘም በእኔ የሚመኑ በነቢያቶች የሚመኑ ብሎ አላለም። ነቢያቶቹን ካመነ ያው እሱ የላካቸውን ስለሚናገሩ ትእዛዙ ያምናለሁ መጽሐፍ ቅዱስ ላይ ምን ይላል? ቢመሰለ ከፈለክ ላሳይህ እችላለሁኝ። በእግዚአብሔር እመኑ በነቢያቱም እመኑ ይላል፣ ቃል በቃ ላሳይህ። ስለዚህ እንደ እስልምና አስተምሮ ጌታችን ኢየሱስ ክርስቶስ የአላህ ነብይ ነበር ነው? አዎ አዎ፣ እሱ ነብይ ከነቢያቱ። እንደዛ ከሆነ ይሄን ያው እንደዛ እንደዛ ከሆነ አንድ የማይመለስልኝ ጥያቄ ያው እናውቃለን፣ እንግዲህ የጌታችን ኢየሱስ ክርስቶስ ውልደት በጣም ታላቅ በታምራቶች የተደረገ ከውልደቱ እስከ ህይወቱ ላይ ያሳለፋቸውን ሚዩት እያደረጉ ይመስለኝ፣ አይደለም አያደርጉ፣ ማብሽር ከኔትወርክ ሊሆን ይችላል። ላታደርገ ልጆች እና ያው አንድ የማይገበኝ ነገር ጌታችን ኢየሱስ ክርስቶስ እንደ እስልምና አስተምሮ የአላህ ነቢይ ከነበርና በህይወቱ ውስጥ ሲያደርጋቸው የነበሩ አስተምሮቶች ምናምን ምንድን ነው ጥቅሙ? ማለት አንድ እንኳን ወደ እስላም ያደረገው ምንድን ነው አስተዋጽኦ? ትንሽ ግራ የሚገበኝ ነገር። ሌላውንትታ ሐዋርያቶች እንኳን በሱር የነበሩትን ስናይ ክርስትና ነው እየሰበኩ የነበረው እና የኢየሱስ ክርስቶስ በምድር ላይ ያለ እውነት አላህ ላከው ነብይ ከነበርና እና እሱ ምድር ላይ ያሳካቸው ስኬቶች እንደኔ ያው ትንሽ ግራ ይገቡኛል። እሱ መልስ ካለኝ ለምሳሌ ነብዩ ይሰማል። ለምሳሌ ነብዩ መሐመድን ስናይ ነብይ ነው የአላህ ነብይ ነው ብትሉ በጣም ብዙ ተከታዮችን ምናምን ያፈራ ልል የምፈልገው ገብቷል። እውቀት ላይ ብዙ አይደለሁም ኢየሱስ ጋር ስናይ ግን ያንን ያህል ታላቅ ነብይ በታላቅ ታምራቶች የተሞላ ነው እያላችሁ እና ወደ ውጤቱ ስንሄድ ምንም በቃ እንጃ። እስኪ የምትለው ነገር ካለህ እንስማ። ወደ ውጤቱ ስንሄድ ምን እንትን ያለ እን ያልከውን ረሰው ኢየሱስ ካላህ ነብይ መሆኑ ምድር ላይ ካደረጋቸው ስኬቶች መካከል ምን አለ? አሁን ለምሳሌ በእሱ በኩል ከተሰሩ ለእስልምና የሆኑ ማለት ነው መሲሁ የመጀመሪያ ቅድም እንዳልኩ የትዕዛዛት ሁሉ ፊተኛና መጀመሪያይቱ የሆነችውን የአምላክን አንድነት ሲያስተምር ነበር። የአምላክ አንድና ብቸኛ ነው አጋር የለውም እያለ ያስተምራል። እንደ መጽሐፍ ቅዱስም እንደ ቁርአን ይሄ ሊሰጥ ይችላለን። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀና ብሎ አምላክ ሆይ፣ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ የዘላለማዊ ሕይወት አለ እያለ ስለ አንዱ አምላክ ሊሰብክ መጣ እንጂ ራሱን አምላክ እንደሆነ ወይም ሊያስመልክ አምልኮ ብሎ በፍጹም አልተናገረም። ስለዚያ ስለ አንዱ አምላክ የእስልምናን ሃይማኖት መሰረት የሆነውን አንዱን አምላክ በብቸኝነት ያመልኩ ዘንድ አስተምሮ፣ አምላክ በመለኮት አንድ ነው፣ በአካል ሶስት ነው እያለ በፍጹም እንዲህ አይነት ንትንታን ነብያቶች አልሰጡም። ያ ነው ሁለተኛ። እርሱ መልእክተኛነትም ተናግሯል። ነቢይ መሆኑን ተናግሯል። ነቢይ መሆኑ በጣም ብዙ ሀሪያቶች ሁሉ ተናግረዋል። በዘመኑ የነበሩ ሰዎች ሁሉ፣ ህዝቦቹ ተናግረዋል። ተአምሩን የሰራላቸው ሁሉ ተናገር ተናግረዋል። ቻል እራሱ ተናግሯል። ነቢያቶች ተናግረዋል። ልክ እንዲሁ ደግሞ ሐዋርያቶችም ተናግረዋል። ተአምሩን የሰራላቸው ተናግረዋል። በዘመኑ የኑሩ ህዝብ ሁሉ እንዳለ ነብይ ነው ነብዩ ኢየሱስ እያሉ ጦሮት ነበር ነው መጻሐፍ ቅዱስ ተፈለከ ያሰች ይችላል ነው እና ይህ ነው። ሌላው ነገር ያደረጋቸው ድንቅ ተአምራቶች እንደ ክርስትና የሚጀምረው እንግዲህ ከሰላሳ ሦስት ዓመት ከሰላሳ ዓመት በኋላ ማስተማር የሚጀምረው ከዚያ በኋላ እንደ እስልምና ግን ከዚያ በፊት ተአምር እንደሰራ ታውቃለህ። እንደ እስልምና ኢየሱስ የማርያም ልጅ ኢሳ ተአምርን ሰርቷል ገና ህፃን እያለ። ገና ህፃን እያለ እናቱ አዝለው ሳለ ገና ወልዳው እንደመጣች የዛኔ ይናገር ነበር። እንዲናገር አድርጎታል፣ አምላክ አላህ ሱብሃነሁ ወተዓላ እንዲናገር አድርጎታል። ከእናቱ ክብር እንዲከላከልም አድርጎታል። አይሁዲዎች የልጅ ከየታ መጣሽው ብለው በዝሙት ሊወረፏት ባሉ ጊዜ እርሱ ተናግሮ ተከላክሎላታል። ቃለ ኢኒ ዐብዱላህ ህፃኑ ማለ ይላል፣ ቃል በቃል በቁርአን ላይ እኔ የአላህ አገልጋይ ነኝ። አታኒየል ኪታበ ወጀዐለኒ ነብያ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል አለ። ወደፊት የሚያደርገውን ቀድሞ እየነገራቸው ነው።

ተአምር መስራቱ መሲሁ ገና በህፃነቱ በጨቅላ እድሜ ላይ ይጀምራል ማለት ነው። በእስልምና እንደ ክርስትና ግን ኢየሱስ ክርስቶስ ተአምር ሰራ የሚባለው እንደ መጽሐፍ ቅዱስ ማስተማር በጀመረ ጊዜ ነው። ዮሐንስ ወንጌል ምዕራፍ አራት ሄዳችሁ ብታዩ ኢየሱስ ለመጀመሪያ ጊዜ የሰራው ተአምር ምንድነው? ወይነ ጠጅ ነው መስራት ነው፣ አስካሪ መጠጥ። ውሃን ወደ ወይነ ጠጅ ይቀየረላቸው አጠጣው ህዝቡን፣ እንዳላሰከረው ይህ እንዴት ነው ተአምር ሊባል የሚችለው ሲጀመር እንዴት ነው ነቢያቶች አስካሪ መጠጥ ሰርተው አጠጡ? ለመጀመሪያ ጊዜ ተአምሩን ሰራ ኢየሱስ ብሎ ዮሐንስ ገልጾታል። ኬፍ ያን በሰርጉ ላይ ተጠርቶ እያለ እናቱ እዛ ወይነ ጠጅ ያልቁባቸዋል ብላ ሁሉ ማርያም እያማከረች ይላል። ማርያም መርየም አለይሂ ሰላም፣ ጭራሽ እሷ ወይነ ጠጅ አልቋልና ስራላቸው እያለች እንዴት ነው የምትጠይቀው? አስካሪ መጠጥ ኃጢአት መሆኑን ይናገራል መጽሐፍ ቅዱስ። ሰከራሞች መንግስተ ሰማያትና ይወርሱም ይላል መጽሐፍ ቅዱስ። የሚገርማችሁ እንደገና ዘወር ብሎ ኢየሱስ ለመጀመሪያ ጊዜ የሰራው ተአምር ወይን ጠጅ ነው ይለናል። ያንን ህዝቡ ሁሉ እንዳጠጣቸው ሁሉ ይናገራል። ዲያቆን ሄኖክ ቃል በቃል አስካሪ መጠጥ ነው የሰራላቸው ኢየሱስ ክርስቶስ ብሎ ይናገራል። በቪዲዮ ከፈለጋችሁ ላሳያቸው ይችላሉ። አስካሪ መጠጥ ነው የሰራላቸው ይላል። እና ይህ ነው። እስልምና ግን ክብሩን ጠብቆለታል። እንዲህ አጸያፊ የሆነ ነገር፣ ወደ ገሃና የሚወስድ ነገር ሰርቷል ብሎ በፍጹም አንድ ሙስሊም መሲሁ አስካሪ መጠጥ ሰርቷል ቢል ይከፍላል። ከእስልምና ነው የሚወጣው በቀጥታ እዚያ ግን እንደ ተአምር ተወስዶለታል። ይሄ በሱም ስህተት ነው። እሺ እና ይቅርታ በጣም ወንድሜ ያው ስለዚህ አሁን እኔ በተሳሳተ መንገድ ከተረዳው ልታርመኝ ትችላለህ። አሁን እኔ አንተ ካልካቸው ነገሮች የወሰድኩት ምንድን ነው፣ የመጀመሪያው ነቢያቶች ሙስሊም ስለመሆናቸው ያመጣልኝ መረጃ፣ እኛም ሶስት አምላክ አንልም። ሲቀጥል በተለያዩ ቦታዎች ላይ እየተናገርካቸው ለምሳሌ እስራኤል ሆይ ስማ፣ አምላክህ አንድ ነው ምናምን የሚለውን ነገር ያው አሁን እውቀት ላይ ብዙ ስላልኩኝ አውጥ ይችላል አሳይሻለሁ። ሙሉ ታሪኩን ስንሰማ ግን ከዛ በፊት የነበሩ ታሪኮች ብናይ ሙሴ ይመስለኛል ከግብጽ ባህርነት እስራኤላውያን ካስወጣቸው በኋላ ወደ ተራራ ፈጣሪ በሚያናግር በሚያናግርበት ቦታ በሄደበት ጊዜ እስራኤላውያኖች የጥጃ ምስል ሰርተው ለጣሁት የማምለክ ስርዓት ነበራቸውና ይሄ ከባህርነት ያወጣቸዋልና ይሰማል። ማን የሰራላቸው ያንን ጣዖት ታውቃለ? አላውቅም። የሆነ ብቻ ያው የሃይማኖት ትምህርት ላይ ብዙ አይደለውም፣ ግን ወርቅ ምናምን አውጥተው ጥጃ አሰርተው ያመልኩ እንደነበረና ያንን ለማረም ይህ ቃል እንደመጣ ነው ባለኝ እውቀት ልክ። ከዛ ሲቀጥል አሁንም ከተሳሳትኩ አርመኝ፣ ሁለተኛ የተረዳሁት ነገር፣ ስለዚህ ኢየሱስ ክርስቶስ ምድር ላይ እንዳልከው ያለ ነብይ ነው ብንል እንኳን ካደረጋቸው ትምህርቶች ማሳካት ወይም ማፍራት የቻላቸው ሰዎች አልነበሩም ብለን መያዝ እንችላለን ማለት ነው። ምክንያቱም ከሱ አቤት አቤት አቤት፣ ሁሱ ድምፅህ እየተዋጠ ነው። አይ ሁሱ እያወራ ነበረ ተደረብክበት። ያን ጣዖት ማን እንደሰራ ታውቃለህ? ለእስራኤላውያን ከወርቅና ከብር አቅልጦ የጥጃ ወይፈን ጣዖት ሰርቶ ይሄ ነው ከግብፅ ያስወጣቸው አምላካቸው ብሎ ለሰዎች የሰጠና ያስመለከ ማን እንደሆን ታውቃለህ? መጽሐፍ ቅዱስ ላይ ነብይ ተብሎ የተገለጸ አካል ነው። የሚገርም አሮን፣ የሙሴ ወንድም አሮን፣ ይህን ጣዖት የሰራ እሱ ነው ብሎናል።

አምላክን ክዷል ብሎ መጽሐፍ ቅዱስ ላይ አስቀምጦታል። አላህ በቁርአን ላይ በሱረቱል በቀራ ላይ ምን አለን? ወማ ከፈረ ሱለይማን። አለ ሱለይማን ግን ሰለሞን በፍጹም አልካደኝም ብሎ ቃል በቃል አስቀምጠ መጽሐፍ ቅዱስ ከሃዲ ብሏቸዋል። ነቢያቶችን ወረፏቸዋል። ጣዖት ሰሪ ብሏቸዋል። ከልጆቻቸው ጋር ሉጥ ወሲብ እንደሰራ ከልጁ ጋር እንደጻፈበት ታውቃለ። ሉጥ ከሁለቱ ሴት ልጆች ጋር ወሲብ ፈጽሟል ይላል። አላህ በቁርአን ላይ በፍጹም ከእንዲህ አይነት ቆሻሻ ነገር የጸዱ ናቸው ብሎ አጸደቀላቸው። ያዕቁብ ከወንድሙ ከኤሳው የአባቱ የኢስሐቅ ከኢስሐቅ ስለማያይ ወርስ ስለሆነ ይላል መጽሐፍ ቅዱስ። ከኢሳው አጭበርብሮ በረከትን ሰረቀ ብሎ ነው የሚናገረው። ያዕቆብ በረከት ያገኘው ይሄን ከወንድ አጭበርብሮ ሰርቆ ነው። ለዛች አላረ እንደዚህ ብሎ ገልጿል። ሌላም ሌላም፣ ዳዊት የኦሪዮን ሚስት ያኒ ደፈራት፣ አስገብቶ ቤቱ፣ ከዛ ኦሪዮን ባሏን አስገደለው፣ ይብሎ አደረጋት ይላል። ጭራሽ አምላክ አምላክ ተብሎ የሚታሰበው እግዚአብሔር ብሎ የሚያስቡ እግዚአብሔር የዳዊትን ሚስቶች አስደፍሮበታል ለመጽሐፍ ቅዱስ ቃል በቃል እግዚአብሔር በቤት ውስጥ መቅሰፍት አስነሳብሃለሁኝ፣ ሚስቶችህም ከሌላ ሰው ጋር እንዲተኙ ሰጥባለሁኝ፣ ያሳልፍ ያለው አስደፈረበት፣ ዝሙት አሰራበት። እንዴት ነው አምላክ ዝሙትን ያሰራል ብላችሁ እንዴት ነው ነብያቶች ጣዖትን እየሰሩ ለህዝብ እየሰጡ? ለዚህ ነው መጽሐፍ ቅዱስ ተበርዟል የምንላችሁ። የአምላክን ማንነት እና የነብያቶችን ማንነት በፍጹም ያወረድና ዝቅ ያደረገ መጽሐፍ ነው። አምላክን በትክክል የሚገልጽ ካልሆነ ነብያቶችን በትክክል የሚገልጽና ትምህርታቸውን ያላስቀመጠ ከሆነ እንዴት ነው መጽሐፍ የአምላክ መጽሐፍ ነው? ወደ ደህነት መስላል ተብሎ ቢታሰበ ማይሆን ነገር ነው። እና ያ ነው አምላክ አላህ ሱብሓነሁ ወተዓላ እንዳጠቃላይ የነዚህን ነቢያቶች ሁሉ ክብር በቁርአን ላይ ጠበቀላቸው። በመጨረሻው ዘመን በወረደው ቁርአን ላይ የነቢያቶች መንገድ ምን እንደሆነ ገለጸ። መሲሁም እንዲሁም ምን እንደሆነ መንገዱ ገልጾ መሲሁ ሲያስተምር የነበረው ስለአንዱ አምላክ ነው። ቅድም ላልከው እኛ አንድ አምላክ ነው ብለን የምናምነው ላልከው፣ አንድ አምላክ ሶስት አካል ብሎ የተናገረ ነቢይ ያለ ወይ ነው ጥያቄ አምላክ በመለኮት አንድ ነው፣ በአካል ሶስት ነው ብሎ ሙሴ ያስተምራል ወይስ ማንኛው ነብይ ነው ያስተማረው? እስኪ ንገረኝ። ይሰማል፣ ይሰማል እኔ ጋር ተቋርጦ ነበር። ይቅርታ። እሺ፣ እግዚአብሔር ያለውን ሉላ ሳያቸው። እሺ፣ ኮሜንት፣ አንድ ክርስቲያን ልጅ እየጠየቀ ነው። እግዚአብሔር እንዳስደፈረበት ሚስቶች ተመልከቱ፣ ምን ይላል? እግዚአብሔር እንዲህ ይላል እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ አለ ሚስቶችህንም በአይንህ ፊት እወስዳለሁ። ከዚያስ ወስዶ ምን ያደርጋቸዋል? ለዘመድህም እሰጣቸዋለሁ፣ በዚችም ፀሐይ አይንህ ፊት ከሚስቶችህ ጋር ይተኛል አለ። ያው ቃል በቃል ሚስቱን ወስዶ እንደሚያስደፍርበት፣ ለሌላ ሰው እንደሚሰጥበት፣ አብሯቸውም እንደሚተኛ ይናገራል። እን ምንም ያላደረጉ ንጹሕ ሚስቶቹን አስደፍርበት። አንተ ይህን በስውር አድርገኸዋል አለ፣ እኔ ግን ይህን በእስራኤል ሁሉ ፊት በፀሐይ ፊት አደርገዋለሁኝ ያለ እግዚአብሔር፣ ቃል በቃል የዳዊትን ሚስቶች ወስዶ እንደሚያስደፍርበትና እንዳስደፍርበት ይናገራል። እንዴት ነው አምላክ ንጹሐን የሆኑ ሴቶችን ዳዊት አጠፋ ተብሎ የእሱን ሚስቶች ወስዶ ለሌላ ሰው የሚያስደፍረው? ቅጣት ነው እንዳትሉኝ። ታዲያ ቅጣት በዝሙት ቅጣት? ምን አይነት ቅጣት ነው? ለሌላ ሰው ሰጠበት። እነዛ ያ ሰው ሄዶ ከእነሱ ጋር ተገናኛቸው። ማነው ይህን ያደረገው? እራሱ እግዚአብሔር። እግዚአብሔር እንዲህ ይላል ብሎ ነው የሚጀምሩ ቸዋል መጽሐፍ ቅዱስ አምላክ ንጹሃን ሴቶችን ያስደፍራል። ያው እኔ ጋር ወጥቻለሁ፣ እናንተ ጋር አይሰማልኝ። ድምፅህ ነው እየሰማችሁ ይሆናል። ሰዎች ድምፅህ ነው ይሰማል። አ ድምፅህ ይሰማል። እሺ ያው እንዳልኩህ ሰው ወንድሜ የመጀመሪያ የምስጠይቀኝ ያው መጽሐፍ ቅዱስ እውቀት ያለኝ ሰው አይደለውም። በወንድምነት እስልምና ላይ ትንሽ ግር የሚሉ ነገሮች እንድትመልስልኝ፣ ብቻ ነገር ጥያቄዎችን ልመልስልህ አልችልም በእውነቱ ግን አሁንም ቢሆን ጥያቄዎች መልስ አገኙ ብዬ አላስብም። ያለው ችግር የለም ችግር የለም ልጨርስልህና አንድ ላይ ጥያቄዎችን ወስደ የተወሰነ ነገር ትልባቸዋል አይሻልም? ሌላኛው ጥያቄ በቁርአን መሰረት የተለያዩ ሰዎች ሲያወሩ በምሰማው ኢሳን አልሰቀሉትም፣ አልገደሉትም የተሰቀለው ሰው በኢሳ ተመሰለባቸው፣ ሰቀል ነው ያሉትም ረገምናቸው የሚል ነገር ያለ እና በእናንተ አስተምሮ እንደሚል ትንሹ እዚህ ጋር ግሬ የሚል ነገር ምን መሰለ፣ ለመጀመሪያ ደረጃ ዛሬ ክርስቲያኖች እንደሚባለው ሳይሰቀል ተሳስተን ከሆነ የመሳሳታችን ምክንያቱ አላህና አያደርገውም። ምክንያቱም እሱ ነበር ኢሳን ያስመሰለባቸው። አቤት አይሰማም። እንደዛ አይደለም፣ አላህ ያስመሰለባቸው። ኢሳን አልሰቀሉትም፣ አልገደሉትም። ማን ነበር በኢሳ እንዲመሰልበ? ነው መጀመሪያ ያልከው ነው በኢሳ ተመሰለባቸው የሚል አለ። በኢሳ ተመሰለባቸው ስለዚህ ተአምራቶችን የሰራው ሌላ አካል ነው ካለ ውጭ ታምር የሚሰራ አካል አለ በሚል ነው። ምን አገናኘው? አላህ አመሳሰለባቸው። እኔ የሳልኩት የነበር ላስረዳህ፣ ወይንስ አንተ እኔ እኮ ደምድሜ እየነገርኩህ አይደለም። ደምድሜ ካልተናገርክ ለመለስ አላህ፣ አዳምጠኝ። አንደኛ አላህ አመሳሰለባቸው፣ ግን እኔ በተረዳሁት እሺ አላህ አመሳሰለባቸው አይልም ካሉ ዶክተር አንደርና ወላኪን ሹቢሀ ለሁም ነው የሚለው ነገር ግን ለእነርሱ ተመሰለ ነው የሚለው እነሱ ተመሰለ ነው የሚለው እስከዛሬ ለመቆየታቸው በዚያ ተታለው ነው እነሱ ተሸውደው በሚለው ነው ሰሮ ችግር የለውም እሺ ተሸውደው ክርስቲያኖች እስከዛሬ ኢየሱስ ነው የተሰቀለው ብለው በመቆየታቸው አይጠየቁም ወይ ወደሚለው እንምጣ አንደኛ እስከ መጨረሻ ዘመን ነብይ ድረስ የመሲሁን ጉዳይ በግልጽ ተቀምጦ በቁርአን ላይ እስኪመጣ ድረስ ባለው ጊዜ ተሰቅላል አልተሰቀለም ብቻ በሚለው ከሆነ ችግራቸው ሰዎች በዚህ አይከፍሩም ነበር። ልብ በሉ በደንብ አድርጋቸው። መሲሁን አምላክ በማድረጋቸው ግን ይከፍራሉ። እስከዚያም ዘመን ድረስ ቢሆን ከዚያም በኋላ ያለው ታምሩ ግን በማም ተሰራ ማለት እንችላለን። ይቅርታ ታምሩ ዛ ያልጠራልኝ ነገር አለ። ምንም ታምር የለ። መሲሁን እንዴት ተመሰለባችሁ ማለት ታምሩ መሰለባቸው ማለት እንዴት እንይዛ የመሲሁ መነሳትን ከሆነ አምላክ የሰራው ይሄን፣ በል ረፈዐሁላሁ ኢለይሂ በቃል፣ እኔ አምላካቸው አላህ አነስተውት ነው። በኢሳ የመመሰሉ በኢሳ ምኑ ላይ ነው ተአምሩ? ታዲያ ታምሩ ምን ላይ ነው መሰለባቸው? አሰቀሉት ይላል እንደውም። ደንበራ መሆናቸውና ይሁዶችን የሚያሳየው የምን ታምር ነው? የእሱን ፊት የመሰላል ለሚለውን ይዞ መሰለኝ ሱ በዛ ነው እየጠይቀ ያለበረፈያ የተመሰለባቸው ነው የሚለው። በእነርሱ ላይ እንደተመሰለባቸው መጽሐፉ ላይ ላሳይ እችላለሁ። እንደተመሰለባቸው እርግጠኛ እንዳልሆኑ መጽሐፉ ራሱ ይናገራል። ለዚያ አላ ቁርዓን ላይ ወማ ቀተሉሁ የቂነን ይላል። በእርግጠኝነት እርሱ ነው ብለውም አልገደሉትም ተጠራጥረዋል ይላል። የሚገርባቸው ይሄ ነገር መጽሐፍ ቅዱስ ላይ አለ። እንዴት ካላችሁ ልብ በሉ በደንብ አዳምጥ። ፈሪሳያኖችና የካህናት አለቆች ኢየሱስ ክርስቶስን ያውቁት ነበር። ያውቁትም በደንብ አድርገ ያውቁታል። በዚህ እንስማማለን። ለ33 ዓመት ያክል በምድር ላይ ሲኖር በደንብ አድርገ ያውቁታል። አዎ በደንብ አድርገ ያውቁታል። ጥሩ እንደሚያውቁት ከታወቀ ሊይዙት በመጡ ጊዜ ፈሪሳያኖች ይላል ኢየሱስ ክርስቶስ ማን ነው። ዮሐንስ ወንጌል ላይ ፈሪሳያኖች መጡ፣ ሊይዙት በመጡ ጊዜ ኢየሱስን አዩት ይላል ሲያዩት ጊዜ እነሱን ተያዩ፣ ፊት ለፊት ኢየሱስ ምን አላቸው ይላል ማንን ትፈልጋላችሁ አላቸው ይላል። ልብ በሉ ሊይዙት መጥተዋል። እነሱ ማንን ትፈልጋላችሁ አላቸው። እንዴት እርግጠኛ ሆኖ ነው የሚያውቁት ሰው እኮ ነው። ለ33 ዓመት አብሯቸው ኖሯል። እርሱን ለመያዝ ነው የሄዱት። ተጠርጣሪ ሆነው ቀጥታ ሄደው ቀብ ነበር የሚያደርጉት ነገር ግን እርግጠኛ ሆኖ ማንን ትፈልጋላችሁ አላቸው ይለናል። እነሱ ምን አሉ? ኢየሱስን እንፈልጋለን አሉት ይላል መጽሐፉ ላይ እኔ እኮ ነኝ አላቸው ይላል። ይሄ ሁሉ ያስፈልግ ነበር? አብሯቸው የኖረን ሰው ለመያዝ ተጠርጣሪ ነው አብሮኝ እዚህ ሰላሳ ሶስት ዓመት አገሬ ላይ ኖሯል ወታቸዋል አደለ? ያንን ቀጥታ ሄጀ ፈልጊ ካየሁት ከባድ ጋር ነው የሚሄደው። ነገር ግን ይሄ ሁሉ ተካሂዷል። ተመልከቱ፣ ማንን ትፈልጋላቸው አላቸው። ኢየሱስን ነው የምንፈልገው አሉት። እኔ እኮ ነኝ አላቸው። ከዛ ወደኋላ ወደቁ ይላል ዮሐንስ። ያውራ ማለት ነው። ወደ ኋላ ወደቁና ልክ ሲነሱ እኔ ነኝ እያልኳቸው እኮ ነው አላቸው ይላል። ከዛ በኋላ ይዘውት ሄዱ ነው የሚለን። ከዛ በኋላ ይዘውት ሄዱ ይለናል። እሺ ይዘውት ሄዱ። ይዘውት ከሄዱ በኋላ አልገደሉትም ወዲያው። ለምን እርግጠኛ አይደለም ኢየሱስ መሆኑ። ገና ምርመራ ሊደረግ ነው። ፈሪሳያን ናቸው አመጡት፣ የካህናት አለቆች አመጡት። አሁን የካህናት አለቆች ጋር መጣ። አንተ ኢየሱስ ነህ እያሉ ይጠይቁታል። በህያው በእግዚአብሔር ስም እንለምናሃለን፣ እባክህን እውነቱን ንገረን፣ አንተ ኢየሱስ ነህ ወይ? አንተ አልክ ይላቸዋል መጨረሻ ላይ የሰው ልጅ ግን ከአሁኑ ሰዓት ጀምሮ በእግዚአብሔር ቀኝ ተቀምጧል ይላቸዋል። ከአሁኑ ሰዓት የሚለውን አስመሩበት። እሱ ያለው የት ነው? አሁን ይህ የተያዘው አካል እዚያ ነው። ነገር ግን የምናላቸው የሰው ልጅ የሚለው ኢየሱስ ክርስቶስ ነው። ከአሁኑ ሰዓት ጀምሮ በእግዚአብሔር ቀኝ ነው ያለው እያለ ነግራቸዋል። ሄዷል፣ አድርጓል እያላቸው ነው። እርግጠኛ ነው ነበር። ይዘው ለምን ጠየቁት? ይዘው ለምን ጠየቁት? የካህናት አለቆች አንተ ኢየሱስ ነህ አይደለህም ብለው ከዚያ በፊት ያውቁት ነበር። በደንብ አድርገው ሀገራቸው ላይ ኑሯል

አልገደሉትም አልሰቀሉትም፣ ካለ በኋላ እርግጠኛ ሆነውም እርሱ ነው የገደልነው እሱን ነው ብለውም በእርግጠኝነት አልገደሉም ማለት። ተመልከቱ፣ ተጠራጥረው እንደነበር ሁሉ ነገረ መጠራጠራቸውን እዚሁ ጋር ታገኝታላችሁ። ታዲያ ወደት ወደ ላይ አነሳው አይለም። አሁን ምንድን ነው ታዲያ? የዛኔ ተታለው ከሆነ ተጨበርብረው ከሆነ ኢየሱስ ነው ብለው አምልከው ከሆነ አምላክ አይጠየቅም ወይ? ይህን ኃላፊነቱን አይወስድም ወይ? ይላሉ። ይህ ደግሞ መልስ ምንድነው? ከማ ቃለ ሼይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ እስከ ነቢዩ ሰለላሁ ዐለይሂ ወሰለም ዘመን ድረስ ባለው ጊዜ እውነታቸው በነቢያት መንገድ ላይ ከሆነ ሰዎች የመሲሁ መገደልና መሰቀል በዚህ ላይ ብቻ ተወዛግበው ከሆነ በዚህ ላይ ብቻ ከሆነ ልብ በሉ፣ ኢየሱስ ነቢይ ነው መልእክተኛ ነው ሰው ነው ብላ ያምናሉ፣ አንድ አምላክ አላህ ብቻ ነው ብላ ያምናሉ። ነገር ግን በተሰቀለው ጉዳይ ላይ ተዘብቶ መወዛገብ ብቻ ከሆነ ይህ አያከፍራቸውም ብሏል። ከዚያ በፊት የተሰቀሉ ነቢያቶች የተገደሉ ምን ያሉ አልኳ ለምሳሌ ያለፈው ነቢይ ሙሴ ተገድሎ ተሰቅዶ ነው በሚለው ሰው ይወዛገብ በእርግጠኝ የተነገረ ነገር እስከሌለ ድረስ በዚህ ነገር ትከፍራለህ አይባልም ነገር ግን አምላክ ነው ብለው በእርሱ ደም ምክንያት የኃጢአት ስርየት አጊተናል ብለው የሚያምኑ ምናምን ከሆኑ እነዚህ ያለምንም ጥርጥር ኮፍር ላይ ናቸው ተገድሎ የተሰቀለው እሱ ነው ወይስ አይደለም በሚለው ላይ ግን ሰውየው ውዝግብ ላይ ቢሆን በዚህ ከፍረዋል ሊባሉ አይችሉም እስከ መቼ ድረስ ቁርአን መጥቶ በግልጽ አለመሰቀሉን እስከሚናገርበት ጊዜ ድረስ መዕዞር ብጃ ልህን

መሲሁን እንዳልገደሉትና እንዳልሰቀሉት እንዳልፈቀሉት አላህ በግልጽ በቁርዓን ላይ ስለተናገረ ከዚህ በኋላ ዑድር የሚባል ነገር የለም። ቃመ እነዚያ ተወዛግቦ የነበሩ ሰዎች ሁጃ ቆመባቸው ከፈጣሪ ከአላህ ስብን